ስት መጣ ነው በቃ ምትጨነቀው? እኔ እስካሁን ሰላም ነበርኩኝ። ለምን እየመጣ እንደምትረብሸኝ ምን ብዬ ላስረዳ? ቤት ሰው አለ፣ ይገባሃል? ቤት ሰው አለ። በሩ የዘጋሁት እንዳይሰማ ብዬ። እሱ ለአንተ ምንም አይጠቅመውም። የቤተሰብ ቤት ቤተሰብ የቤት ነው። በቃ የማይሆን ነገር ይፈጠራል እኮ አረለመኔ ከኔ ተለይተሽ መኖርሽ ደስ ብሏቸው ነው። ላናግራቸው እንደውም ልግባ ጭራሽ

ማጣት ይበቃናል። ገባህ? እኔ ይበቃኛል። እኔ መኖር እፈልጋለሁ። ይገባሃል እኮ በቃ። መጉዳት መበደል ነው፣ አበባ መስጠት መበደል ነው። ይሁን ነገር እንዳውራ አታስገድደኝ። አሁን አታስገድዶ ነው የሚሆነው። አምነህበት ነው ነገሮችን ማድረግ ያለብህ። እኔ አልፈልግም፣ በእንደዚህ አይነት ሁኔታ ደግሞ መቀጠል። ለምንድን ነው አንተ እንደዚህ የምታስጨንቀኝ?

አንተ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? ደህና ናቸው የኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። የኔ ውድ ውድ ውድ ቤተሰቦች፣ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ለማለት ፈልጋለሁ የኔ ውዶች፣ የኔ ምርጦች ማለት ነው። ስትገቡ ደግሞ በላይክ ግቡ፣ ከቻላችሁም ሼር አድርጉልኝ ማለት ነው የኔ ውዶች፣ አበረታቱኝ እስኪ። እንግዲህ ዛሬ ደግሞ ጉድ ያስብላል ቤተሰብ። ጭራሽ የሩታ ቤተሰብ ጋር ሄዶ በዚህ ልክ እንደዚህ መሆን ተገቢ ነው? እስኪ ንገሩን ቤተሰብ። እና እች ልጅ ቤተሰብ ጋር እንዳላት ተናግራለች እኮ በዚህ ልክ እንዴት እንደዚህ ያደርጉና፣ እንዴት ውሻ ያደርጉኛል። ሮታውን እንኳን ለምንድን ነው ለእኔ አታስብልኝ ምናምን ያላለ እንደ ጉድ እኮ ነው እንዴ። ጥፋትን አምና ከመጀመሪያ እኳ አንተ ጥፋተኛ ነው፣ የእውነት ለመናገር ማለት ነው እና እንግዲህ የሩታ ወንድም ዛሬ የሩታ ወንድም እንግዲህ እንደምታዩት ከአብርሽ ጋር ድብድብ ተፈጠረው ማለት ነው። ቤተሰብ እውነት ለመናገር ያሳፍራል በዚህ ልክ ማለት ነው እና ቤተሰብ እንኳን ካሜራ ላይ እንኳን ባይወጡ መችም ቪዲዮ ይከታተላል ሰው ማለት ነው እና ከማንም ሴት ጋር የመጣ ከድሮ ኤክስ ጋ የመጣ ቤተሰብ ደስተኛ ይሆናሉ። እስኪ ቤተሰብ ፍረዱ። ቤተሰብ ደስ ይላቸዋል በዚህ ልክ አብርሽ እንደዚህ የወረደ ሲመጣ ብዙ ጊዜ ሩታ እንደዚህ እያደረገ ሲመጣ ቤተሰብ ውስጡ ደስተኛ ይሆናሉ እስቲ ንገሩ ማንኛውም ቤተሰብ ልጆቻቸው እንደዚህ ሲሆን አይፈልጉም ለምን እቺ ልጅ ሁሌ እያለቀሰች እስከመቼ ነው የምትኖረው ወንድ ልጅ ራሱን ካላስከበረ ሚስቱን ካላስከበረ ከባድ ነው። ገባችሁ? አሁን ጭራሽ ከቤተሰብ ጋር በዚህ ልክ እንደዚህ መሄድ ጥሩ ነው ብዬ አላስበም። እንግዲህ የሩታ ወንድም ነው። እንግዲህ ብቻ አይከብዱ። እንግዲህ እንደምታውቁት ሩታ ምናለች፣ ትላንትና ነበረ እንደዚህ አበባ ይዛ ቅርታ መጠየቅ ያለበት ትላንትና ነበረ። አሁንም በሰው ግፊት ነው ወይም በጋሼ ግፊት ነው። አንተ ዛሬ እዚህ መጣ ይቅርታ ልትጠይቀኝ መጣ እያለች ነበረች ሩታን ማለት ነውና ልክ ልክ ግን የነገረችው ነው ለመናገር። የኔ አንበሳ፣ የኔ ጀግና ሴት ዛሬ አምሮብሻል፣ የኔ ቆንጆ። ሆነ እናንተ ወደን ገፍቷል። ጌታ ሆይ እና እኔ በጣም እየፈራው ነበር፣ ልጁ እንዳይገፈትራት እየፈራው ነበረ። እግዚአብሔር ይመስገን። እንግዲህ ሩታን ከዚህ ሄዶልኝ ከዚህ የበለጥ ደግሞ ሌላ ጣጣ እንዳታመጡብኝ ሂዱልኝ። እኔ አቤላ ምን ብይክ ነበር፣ ለምን ይዛ አመጣ እዚ እኔ ችግር እንደምፈጠር ስለማቅ ለምን አመጣ? ቤተሰብ እኮ ልክናት ያለች ሮታ ማለት ነው። እና እቺ ልጅ እስከ መችኑ ስንት ጊዜ ታጣሉ፣ ስንት ጊዜ ታረቁ? እሱ ሌላ ሌላ ሴቶች ጎትቶ እያመጣ ሮታ በሷ ምክንያት ለምንድነው በዚህ ልክ እች ልጅ የምትጎዳው? ደግሞ ምን አለው አንዳንድ የኮለካ ኮመንተሮቹን ታያላችሁ ማለት ነው። እና አንዳንድ ሰዎች ሩታን ለምንድን ነው በስነ ስርዓት ይቅርታ ጠይቁ የምትሉ ሰዎችም አላችሁ። ስለዚህ እና ምናለ ሌላ ሌሎቹ የኔ የምትደግፉኝ የምትወዱኝ፣ ከልቡ አመሰግናለሁ። ነገሮቹ ገብቷችሁ ትክክል ነክ እያላችሁን በጣም አመሰግናችሁን። ሌሎቹ ሮታን ስለምትወዱን ወደ ሮታ የምትደሉ ተመልከል ለተመልካች ብላ ነው እንዴ? ይህ ሁሉ የምታደጉ ለተመልካች ብላ ነው እንዴ? እኔ ገረሚኝ። የገረሚኝ ይሄ ጥያቄ ነው። ቤተሰብ ለተመልካች አይደለም እኮ ይች ልጅ ተመልካች እኮ በቃ ሁሉም የራሱ ሀሳብ ነው የሚሰጠው። ስለዚህ አንተ ለተመልካች ሳይሆን ለራስክ ብላ ለራስ ያለና ብላ ነው ቅርታ የምጠይቀው ማለት ነው። ሚስት እስከሆንክ ድረስ የሱ ባል፣ የሮታ ባል እስከሆንክ ድረስ፣ ሮታ ደግሞ ያንቴ ሚስት እስከሆነች ድረስ ግድ ነው። ምንም አርገ አይቻልም። ስለዚህ ግድ ነው። ለተመልካች ሳይሆን ግድ ነው። ስለዚህ ይቅርታ መጠየቅ ያለበ አንድ እንኳንም ሰማለኝ ተመልካች፣ ለካ ኮመንተሮቹ ታያላቸው ማለት ነው። እና ቪዲዮ የሚሰሩ አንዳንድ ያየው ነበረ። ብዙዎቹ እኔ ጥፋተኛ እንደሆንኩ እየፈረዳችሁብኝ የፈረዳችሁብኝ ያላችሁ ሩታ እንደ ተጎዳች እያደረጋችሁ እያለ ነበር። ጉድ እኮ ነው፣ ያንተ ጥፋት እኮ ነው። ሁሉም ሰው እየነገረ ያለ ማለት ነው። በጣም ቀላል የሆነ ነገር ነበረ። ሩታ በጣም ብዙ ጊዜ ጊዜ ሰታ ነበረች። አብርሽ ወደ ራሱ ይመለስ በደንብ ያስብበት። በጣም ብዙ ነገር ብላ ነበረች። ይህች ልጅ ማለት ነው በቃ መጨረሻ ምን ያደረገችው ግራ ስገባት ነው በቃ ሩታ ከዚህ አይነታው ነገር ይወጣቸው ማለት ነው እና እች ልጅ እስከ መቼ ነው ሰላሜን አታሰጠኝ አሁኑም ሰላሜን አታሰጠኝ እዚህ ድረስ መታ ጨራሽ ትረብሸኛለ፣ ያለች ነበረች ሩታ ማለት ነው። እና ትክክል ናት ያለችው። አብርሽ ከጋሼ ጋር ሲገናኙ ጊዜ አብርሽ በዛ ሰዓት ይቅርታ መጠየቅ ነበረበት። ሌላ ወሬ እንትቶ ማለት ነው እና እንዲህ አላደረኩም እንዲህ አላደረግኩም የሚል ስል የነበረ እሱን ትቶ ሌላ ወሬን ትቶ በትክክል ትላንትና ነበረን ኔምባ ስነ ስርዓት የቅርታ መጠየቅ የነበረበ ማለት ነው እያለች የነበረች ሮታ ማለት ነው እና ሮታ ኮ የኔ አስታዋይ ያኔ እንጃ ጀግና ሴት ናት። እውነቴ ነው ምላችው። እቺ ልጅ በጣም ውስጧ እንደተጎዳች ቤተሰቦቹ በዚህ ልክ አሁን ነው እየተረዱ ያለ ማለት ነው እና አብርሽ ምን አይነት ሰው እንደሆነ በካሜራ ጀርባ ሁሉም ሰው ያውቃል። ሰው የሚያየው በቪዲዮ ነው እንጂ በቪዲዮ የሚያደርገው ነገሮች ትንሽ ያናድዳል። ችግሩ ምንድን ነው? ከሴቶች ጋር እየመጣ ምናምን ስለሆነ ነው እንጂ አብርሽ እኮ መጥፎ ነው ብሎ እኮ ማንም ሰው አልተናገረውናል። ለመናገር ከዚህ ድርጊት ተቆጠበ አንቴ ባለትዳር ነክ ባለትዳር ሰው ሆነ እንዴት ከሌላ ሴት ጋር ትሄዳለ ነ የተባልከው፣ እንጂ አንተ ማንም ጠልቶ አይደለም። እውነን ለመናገር አብርሽን ማንም ጠልቶ አይደለም። በሱ ጥፋት ነው። እሱ የሚያደርግ ድርጊት አይቶ ነው ሰው የፈረደበት ያለው እንጂ ሌላ ምንም ጥፋት የለም። እውነን ለመናገር ማለት ነው። ሩታ ያለችው ይህን ያስተካከለ፣ ትዳሩን ይምረው፣ እኔን ያስከብረኝ፣ ራሱን ያስከብር ይበቃል። ቃል እስከ መቼ ነው ይሄ ነገር እንደዚህ ይቀጥላል? የምንሄደው እስከ መቼ ኔ ልጎዳ በዚህ ሁኔታ አመት ሙሉ እስከ አሁን እያለች ነበረች ሩታ ያለችው ማለት ነው። አብርሽ ግን ገና ይቀራል፣ ቤተሰብ ገና የሚቀራው ነገር አለ። የምሬ ነው ምላል አሁን ሄዶ አበላሽተዋል ነገሩ ማለት ነው። በጣም ቀላል ነገር ነበረ ካልሆነ አቤላ እንደዛው ጋሼ በቃ ነገሮቹን ከሩታ ጋር ተነጋግሮ እንደዛ ሂዶ ማስተካከል ነበረበት፣ እንጂ እንግዲህ በጉልበት እንደዚህ ያደርጋለሁ ማለት አይቻልም። ጨራሽ ቤት ድረስ ሂዳለሁ ቤት ውስጥ አጋባለሁ እያለ ነበረ። ጉድኮ ነው፣ ሌላ ችግር ይሄኮ መዋረድ ነው። ቤተሰብ ጋር ሂዶ በዚህ ልክ እንደዚህ መሆን ተገቢ ነው ብዬ አላስብም። ና ለመናገር